ዸራቅሊጦስ ቃሉ የግሪክ ቃል ሲሆን ለምሳሌ የምናገኘው በዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ጌታችን ስለመሄዱ ሲናገር ከመሄዱ በፊት አገልግሎቱን ጨርሶ ከመሄዱ በፊት ለደቀ መዛሙርቱ ለዘላለም ከእናንተ ጋር እንዲሆን ሌላ አጽናኝ ይሰጣችኋል አለ። እኔ አብን እለምናለሁ እና ለዘላለም ከእናንተ ጋር እንዲሆን ሌላ አጽናኝ ይሰጣቸዋልና፣ አጽናኝ የሚለው ቃል የግሪኩ ቃል ጳራቅሊጦስ ሲሆን ትርጓሚውም እንዲም ተጽፏል፣ ከስር በአማርኛው ረዳት፣ አጽናኝ፣ አብሮ የሚሆን ማለት ነውና ከዛ ደግሞ እንደተናገረው ከትንሣኤ አርባ ቀናትና አብሮ ከእነሱ ጋር ቆየ ከዛ በኋላ ከእርገቱ አስር ቀን በኋላ ከትንሣኤ ሐምሳ ቀናት በኋላ ያንኑ መንፈስ በዓለ ሐምሳ ብለን በምንጠራ ዕለት መንፈስ ቅዱስን በተከታዮች ላይ አፈሰሰ፣ በመጀመሪያው ቤተክርስቲያን ላይ እሱ እንግዲህ ቤተክርስቲያንን አካሄድ፣ አኗኗር፣ የወንጌልን ስርጭት በጣም በብዙ ሁኔታ የቀየረ ነው እና እንግዲህ ይህንን ይህንን ለማሰብ ጌታችን መድኃኒታችን ኢየሱስ ክርስቶስ አገልግሎትን ጨርሶ ከሄደ በኋላ የመንፈስ ቅዱስን በቤተክርስቲያን ላይ በአማኞች ላይ መውረድን በተመለከተ አብያተ ክርስቲያናት ይህንን የጳራቅሊጦስ በዓል ያከብራሉ፣ እንደየትራዲሽናቸው ማለት ነው። በአብዛኛው ከትንሣኤ ሀምሳ ቀናት በኋላ ትንሣኤ በተከበረ ሀምሳ ቀናት በኋላ ይሄ የጳራቅሊጦስ በዓል ይከበራል። በሀገራችንም እንደዛ ይከበራል ማለት ነው እና በእኛ ጥቢያ ቤተ ክርስቲያን ይህንን እንደ በጎ አጋጣሚ ለማየት እንግዲህ እኛ በአንዱ ሀሳባችን በሀገራችን ውስጥ የሚከበሩ ክርስቲያናዊ የሆኑ ቅዱሳት መጽሐፍት የሚደግፏቸው አይነት በዓላት ሲከበሩ እነሱን እንደ በጎ አጋጣሚ መጠቀም በጣም ያስፈልጋል የሚል እምነት በጣም አለን እና ስቅለቱን እናከብራለን፣ ትንሳኤውን እናከብራለን። እና ከትንሳኤ በኋላ ደግሞ አምሳ ቀናት በኋላ የሚከበረውን የዸራቅሊጦስ በዓልንም ማክበር ጀመርን ማለት ነው። ካለፈው ዓመት ጀምሮ ግን ዝም ብሎ በዓል ብቻ እንዳይሆን እሁድ ሰኔ አንድ ነው የሚሆነው ለምሳሌ የዘንድሮ ዸራቅሊጦስ በዓል ግን ባለፈው ዓመት ያደረግነው ነገር ዝም ብሎ በዓል ማክበር ብቻ ሳይሆን ቢያንስ አንድ ሳምንት መንፈስ ቅዱስ ላይ ያተኮሩ ትምህርቶች፣ ጸሎቶች፣ አምልኮ እየተካሄደ ፋይናሊ መጨረሻው ቀን ላይ በዓሉ የሚከበርበት አይነት ለማድረግ ነው የሞከርነው እና ባለፈው ዓመት በጣም ግሩም ጊዜ ነበረን። ያው የነበሩ ሰዎች ያስታውሱታል። ከሰኞ እስከ እሁድ ነው የነበረን። ከሰዓት ከሰዓት በኋላ የሚጀምር እና በጣም በጣም የተባረከ ጊዜ ነበረን። የመጀመሪያ አይመስልም ነበር። እግዚአብሔር በጣም በብዙ መንገድ ባርኮናል፣ አስታጥቆናል። የዚያን ጊዜ እግዚአብሔር ሕይወታቸውን ነክቶ የለወጣቸው ሰዎች በጣም ብዙ አሉ። እኛ ራሳችን ሁላችን ምስክሮች ነን። እግዚአብሔር አጽናንቶናል። እና እንግዲህ አሁን የዘንድሮ ለማክበር በዝግጅት ላይ እንገኛለን ማለት ነው እና የዘንድሮ የመንፈስ ቅዱስ በዓል የዸራቅሊጦስ በዓል የምንለው ለማሰብ ለማክበር የምናስበው ከሰኞ ሁን ፊታችን ሰኞ ማለት ነው ሰኞ ግንቦት 25 ይጀምርና እስከ ሰኔ አንድ ድረስ የአንድ ሳምንት ጊዜ ይሆናል ማለት ነው። ከሰኞ ጀምሮ እስከ እሁድ ድረስ ማለት ነው እና አምና እንዳደረግነው ለምንችል ከሰኞ ጀምሮ በጾምና በጸሎት የምንውልባቸው ቀናት ይሆናሉ። እስከ እሁድ ድረስ ማለት ነው። የእግዚአብሔርን ፊት ለመፈለግ ለመስቀል ላይ በዛው እንዲያመቸን እሱን እናደርጋለን። ግን ሁልጊዜ በቤተ ክርስቲያን ከሰዓት በኋላ ከአስር ሰዓት ጀምሮ የምሽት ፕሮግራሞች ይኖሩናል፣ መንፈስ ቅዱስ ላይ ያተኮሩ ማለት ነው እና ስለዚ ከሰሚው ስሚው አስር ሰዓት ጀምሮ በቃ ልክ እንደዚህ በተለይ እስከ አርብ ድረስ ከአስር ጀምሮ እስከ አንድ ሰዓት ተኩል እስከ ሩብ ጉዳይ ለሁለት አካባቢ ድረስ የምንጨርሳቸው ፕሮግራሞች ይኖራሉ። የአምና የነበሩ ሰዎች ያስታውሱታል። መጀመሪያው ሰዓት እንዲያውም ከሰዓት ጀምሮ እስከ 11 ሰዓት ድረስ ያለው የጽሞና የጸጥታ ጊዜ ነው። የጸጥታ ግስጋሴ ነው ያልነው በቃ እየተገናኘን በእግዚአብሔር ፊት ጸጥ ብለን የምንጸልይበት ወደ እግዚአብሔር የምንገሰግስበት በጣም የተባረከ ጊዜ ነው እና ከአስር ሰዓት ጀምሮ እሱ እናደረጋለን። ከሰዓት ጀምሮ ደግሞ መደበኛ አምልኮ፣ መንፈስ ቅዱስ ላይ ያተኮሩት ምህርቶች ይሰጡናል ማለት ነው። የዘንድሮው የዸራቅሊጦስ በዓል ዋና ክሊማችን በመንፈስ ተሞሉ ነው በመንፈስ ተሞሉ በጥንቱ ትርጉም መንፈስ ይሙላባችሁ የሚለው ማለት ነው እና በሱ ላይ ተመስርተን ነው እንግዲህ ለመጠማት ለመጸለይ ለመማር የምናስበው ጥቂት ይዘቶቹን ለመናገር ያህል ለምሳሌ ሰኞ እለት እንዲሁ በመንፈስ ተሞሉ የሚለውን ሀሳብ እንወስድና እንደ መግቢያ ነገር እንማራለን፣ እናመልካለን። ከአስር ሰዓት ጀምሮ ማለት ነው። ማክሰኞ እለት እንደዚሁ እንማራለን። የማክሰኞ እለት ትኩረታችን የመንፈስ ቅዱስ ፍሬ ነው እና ሁላችን እንድንመጣ አበረታታችኋል። የመንፈስ ቅዱስ ፍሬ በጣም ብዙ ጊዜ ስለ መንፈስ ቅዱስ ኃይል ነው ብዙ የምናተኩረው ግን የመንፈስ ፍሬ ደግሞ በጣም መማር ስላለብን እሱ ላይ እንማራለን። ረቡዕ ዕለት ትንሽ የታሪክ ቅኝት እንዲኖረን፣ ትንሽ ስለ የመንፈስ ቅዱስን ሚና በአብያተ ክርስቲያናት በወንጌል እንቅስቃሴ ውስጥ ለማየት እንሞክራለን። ታሪክን ለመቃኘት እንሞክራለን። ሐሙስ ዕለት መንፈስ ቅዱስን መጠማት በሚል ይሄ ስለ መንፈስ ቅዱስ ሙላት ኃይሉን ስለመለማመድ የመንፈስ ቅዱስ ፍሬን ካየን በኋላ ደግሞ ኃይሉን ስለመለማመድ እንደዚሁ እንማራለን። አርብ ዕለት ያው አምና የነበራችሁ ታስታውሳላችሁ። አርብ ዕለት ክበር በዕለት እርሱን በሚል አይነት ም የአምልኮ ምሽት ነው የሚሆነው። መደበኛ ፕሮግራማችን የአምልኮ ምሽት ይሆናል መንፈስ ቅዱስ ላይ ያተኮረ የአምልኮ ምሽት ይደረጋል። አጭር መልእክት እንሰማለን፣ ግን በአብዛኛው የአምልኮ ምሽት ይኖረናል ማለት ነው። ቅዳሜ ግን የቅዳሜው ፕሮግራም ለየት ያለ ነው። ስምንት ሰዓት ነው የሚጀምረው። የቅዳሜው ሞር ፎከሱ ጸሎት፣ መጸለይ፣ መንፈስ ቅዱስን ኤክስፔሪንስ ለማድረግ ለሁሉም ሰው የምንጸልይበት ቀን ይሆንና እሁድ ዕለት የማጠቃለያ ሴሌብሬሽን ይሆናል ማለት ነው። እና የዘንድሮ በዓላችን ይሄን እንዲሆን ነው እየጸለይን እያሰብን ያለ ነው። እንዴት እንዘጋጅ፣ እንዴት እንምጣ ለሚለው ሁላችን በጸሎት ልባችንን ብናዘጋጅ ይሄ ዝም ብሎ በዓል ማክበር እንዳይሆን እሱ ስላልሆነ ሞቲቫችን ሞቲቫችን አጋጣሚውን ተጠቅሞ እንደ ትኩረታችንም መንፈስ ቅዱስ ላይ ለማድረግ ትንሳኤ ላይ ትንሳኤ ላይ እንደሚሆን ስቅለት ላይ ስቅለቱ ላይ እንደሚሆን ይህም ላይ ደግሞ መንፈስ ቅዱስ ላይ ትኩረት እንድናደርግ እሱን ሲክ ለማድረግ ስለሆነ በጾም፣ በጸሎት በሚያምን ልብ እንድንመጣ ኤክስፔሪየንስ ለማድረግ በሚያምን ልብ በተዘጋጀ ተዘጋ እግዚአብሔር የልብ ዝግጅትን በጣም ያከብራል ብያምናለሁ እና ልብ መዘጋጀት ከሰው ነው የምላስ መልስ ደግሞ ከእግዚአብሔር ዘንድ ነው እና እየተዘጋጀ እንድንመጣ ጠይቃቸዋለሁ። ኦንላይን ኦንላይን ኦዲንሳችንም አምና በጣም አክቲቭ ነበር። የጸጥታ ጊዜዎቻችንን ሁሉ አብረው ያሳልፉ ነበር እና በቻልነው መጠን ኦንላይን ላይቭ ልናስተላልፈው እንሞክራለን እና በዓለም ዙሪያ ያለን ሁላችን ይህንኑ ፕሮግራም መካፈል እንድንችል ማለት ነው እና በዚህ መንፈስ እንድንገናኝ፣ በዚህ መንፈስ እንድንጸልይ አበረታታችኋለሁ። ሰኞ እንግዲህ ከአስር ሰዓት ጀምሮ በቤተ ክርስቲያን እንገናኝና ይህንን ትምህርትና ሴሚናሮች አምልኮ የሞላበትን በዓል እንጀምራለን። ሰኞነት ማለት ነው። በዚያን ጊዜ እንገናኛለን። እግዚአብሔር ይባርካችሁ።